በዓለም ደረጃ ፈጣንና ዕውቅ ከሆነው ከዲባባ ቤተሰብ የተገኘች ናት። ከአክስቷ ደራርቱ ቱሉ በመቀጠል ለእህቶቿ ጥሩኖች ዲባባ፣ ገንዘቤ ዲባባና ለሌሎችም ጭምር በሩጫ ዓለም ፈርቀዳጅ ስለመሆኗ ይነገራል። አስገራሚ ዓለም አቀፍ ድሎችን ተቀዳጅታለች። ጀግናው አትሌት እጅጋየሁ ዲባባም ትዳሯ ከዕውቁ ድምፃዊ ቀመር የሱፍ ጋር የተሳሰረ ነው። እጅግ በሚያስደንቅ መልኩ ተገናኝተው ዓመታትን አሳልፈዋል። ታዲያ እንዴት ሊገናኙ ቻሉ? በትዳራቸው ምን አይነት ጉዞዎችንስ አደረጉም? አስተማሪ የሆኑ ያልተነገሩ የትዳራቸው ምስጢሮችስ እንዴት ያሉ ናቸው? እንመለከታቸዋለን። እጅጋየሁ ከሰሞኑ የተከበረውን የልደቷን ቀን አስመልክቶም የገጠማት የደስታ ሰርፕራይዝ ምን ይመስል ነበረም? ዝርዝሩን ይዘናል። እህቷ የላከችላት መልእክትም አለም፣ ምን ይሆን እንነግራችኋለን። ሰላም እንደምናላቸው የተወደዳቸው ጎራ ስቱዲዮ ቤተሰቦቻችን ጎራ ስቱዲዮ ወቅታዊ ማህበራዊ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን ዛሬ እጅግ ከተከበረው የዲባባ ቤተሰብ ውስጥ ገብተን እጅጋየሁ ዲባባ ከእውቁ ቀመር የሱፍ ጋር ያሳለፏችሁ የፍቅር ጊዜያት። የትዳራቸው ምስጢሮች ምን ይመስላሉ? የሚለውን አንስተን እናንተ ውድ ተመልካቾች ትማሩባቸው ዘንድ እናቀርብላችኋለን። እስከ መጨረሻው አብራችሁን ትቆዩ ዘንድ በመጋበዝ ወደ መሰናዶ እንሻገራለን። አቶ ዲባባ ቀነኔ እና ወይዘሮ ጉቱ ቶላ በወለዷቸው ልጆች ምክንያት በዓለም መድረኮች ስማቸው በተደጋጋሚ ይነሳል። እነዚህ ድንቅ ባለትዳሮች ካፈሯቸው ልጆች መካከል ደግሞ አንዷን ዕውቅ አትሌት በማንሳት ወደ እናንተ እናደርሳለን። ዛሬም እምብዛም ካልተዘመረላቸው ኦሎምፒያኖች ወይም የኦሎምፒክ ጀግኖች መካከል ትመደባለች። አትሌት እጅጋየሁ ዲባባም ትውልዷ በአርሲዋ የኦሎምፒያኖች ከተማ በሆነችው በቆጂ ነው። አክስቷ የሆነችው ወርቃሟ ኦሎምፒያን ደራርቱ ቱሉ እንደ ኢሮፓውያን አቆጣጠር በ1992 በባርሴሎና ኦሎምፒክ በ10 ሺህ ሜትር አሸንፋ የወርቅ ሜዳሊያ በመጎናጸፍ የመጀመሪያዋ ሴት ጥቁር አፍሪካዊት ኦሎምፒያን ለመሆን ስትበቃም የአስር ዓመት ልጅ የነበረች ሲሆን በቴሌቪዥን በተመለከተችው ድል ከፍተኛ መነሳሳት ስላደረባት ወደ ሩጫ ስፖርት ገብታለች። በበቆጂ የነበሩ ስፖርት መምህሯ ለአትሌቲክስ ስፖርት ያላትን ችሎታ በማስተዋልም በትምህርት ቤቶች መካከል በሚደረገው ውድድር እንድትሳተፍና የሰጧትን ምክርም ተቀብላም ለውድድሩ በቂ የሚባል ሥልጠና ባታገኝም ተሳትፎ አድርጋም በቀላሉ ስላሸነፈች በ1998 ዓ.ም ምት በተካሄደው የኦሮሚያ ሻምፒዮና የአርሲ ዞን እንድትካፈልም ተመረጠችናም በ8 ኪሎ ሜትር የወጣት ሴቶች ውድድር በማሸነፍ በኦሮሚያ ማረሚያ ቤት ስፖርት ክለብ ውስጥ ዓይን ውስጥ በገባችበት ጊዜም በዚህ ዓመት ክለቡን በመቀላቀል የፕሮፌሽናል አትሌት ጉዟን ጀምራለች። የኦሮሚያ ማረሚያ ቤት ክለብ አትሌት ሆናም ከአስር ዓመታት በላይ የተወዳደረች ሲሆን ማናጀሯ ማርኩዌት ሞር ይባላል። እጅጋየሁ የሁለት ታላላቅ ኦሎምፒያኖች ጥሩነሽ እናም ገንዘቤ ዲባባ ታላቅ ስትሆን በአትሌቲክስ ስፖርቱም ከአክስቷ ደራርቱ ቱሉ ቀጥላ ለዲባባ ቤተሰብ ፈሩን የቀደደችው ስለመሆኗም ይነገራል። በረጅም ርቀት 10ሺና 5ሺ ሜትር በአገር አቋራጭና በማራቶን የምትወዳደር ኦሎምፒያን ናት። በ10ሺህ ሜትር በ2004 እንደ ኤሮፓያን አቆጣጠር በአቴንስ እና በ2008 በቤጂንግ ሁለት ኦሎምፒኮችን ተሳትፋለች። በ2004 በግሪኳ ከተማ አቴንስ በተካሄደው ኦሎምፒክ የመጀመሪያ ተሳትፏን ስታደርግም በውድድር ዘመኗ ባስመዘገበቻቸው ሚኒማዎች መካከል መጀመሪያም በ5000 ሜትር ቋሚ ተሰላፊ ሆና በ10000 ሜትር ደግሞ የተያዘችው በተጠባባቂነት ነበረም። ኦሎምፒኩ ከመጀመሩ ጥቂት ቀናት በፊት ግን አትሌት ብርሃን ያደሬ ከኢትዮጵያ ብሔራዊ ቡድን አባልነት በአወዛጋቢነት ሁኔታ መሰረዟን ተከትሎ ተቀየረም። በ10,000 ሜትር ቋሚ ተሰላፊ እንዲሁም በ5,000 ሜትር ደግሞ በአትሌት መሰረት ደፋር ተተከታ የመወዳደር እድልም አገኘች። በ10 ሺ ሜትር ውድድር አክስቷ ደራርቱ ጥሩነሽ ኪዳኔ ጋር በመሆን ተወዳድረው ሲሮጡ ከቆዩ በኋላም ከፍተኛ ሚና ተጫውታ ብቸኛውን የኦሎምፒክ የብር ሜዳሊያ ለማሳካት ችላለች። በ2008 እንደ ኤሮፓያኑ አቆጣጠር በቤይጂንግ ኦሎምፒክ በ10000 ሜትር ተሳትፎም አድርጋለች። ጀግናው አትሌት እጅጋየሁ ዲባባ ባሳለፈችው የሩጫ ዘመኗ በዓለም አትሌቲክስ ሻምፒዮና በ10000 እና በ5000 ሜትር ሁለት የነሐስ ሜዳሊያዎች፣ በመላ አፍሪካ ጨዋታዎች አንድ የወርቅ ሜዳሊያ፣ በአፍሪካ አትሌቲክስ ሻምፒዮና የአንድ የብርና አንድ የነሐስ ሜዳሊያዎች፣ በዓለም አትሌቲክስ ፍጻሜ አንድ የነሐስ ሜዳሊያ እንዲሁም አንድ የጎልደን ሊግ ውድድር ያሸነፈችና ሀገሯን በዓለም መድረክም ከፍ ማድረግ የቻለች ሴት ናት። አሁን ደግሞ አትሌት እጅጋየሁ ዲባባ ከታዋቂው ድምፃዊ ቀመር የሱፍ ጋር የተጣመሩበት አጋጣሚና ያልተሰሙ የትዳር ሚስጥሮቻቸውን እነግራቸዋለን። ትዳራቸው የተመሰረተው ከ12 ዓመታት በፊት ነበረም። ድምፃዊው ለበርካታ ዓመታት በካናዳ የኖረ ሲሆን በዚያም የሶስት ወንድ ልጆች አባት ሆኖ ከሚሠራው የኪነት ስራ ባሻገር ልጆቹን ሲያሳድግ ሲያስተምርም ኖሯል። በካናዳ የነበረው ኑሮ እጅግ የተሳካና የተደላደለ የሚባል ነበረም። ከሁሉ ጋር ተግባብቶ የሚያድረው ቀመር ምንም እንኳን ኑሮ የተሻለ ቢሆንም ሀገሩን ግን አብዝቶ ይናፍቅ ነበረም። አንድ ቀን ወደ ሀገረ ግብጽ ካይሮ ከተማ ቀናም። በዚያም እጅግ ያማረ ፍራፍሬ ተክል ተተክሎ ከፍተኛ ገንዘብ እየተከፈለ ለቱሪስቶች ክፍት ሆኖ ይመለከታል። አብሮት የመጣው ፈረንጅም አየው፣ ከኢትዮጵያ የሚመጣው ወንዝ እንዲህ ነው የሚያገለግለው የሚል ንግግር ተናገረው ያኔ ታዲያም ቀመር ከፍተኛልህ ቁጭትና ያላ ጨምር ያዘው ሀገሩ የመግባት ፍላጎቱ ጨምረም የተደላደለ ኑሮውን ጥሎ ወደ ኢትዮጵያ በመምጣት በልጅነቱ ያደገበትን የግብርና ስራውን ሀብሎ ጀመረም ወዲያው በመጣ ሰሞን ታዲያም አብረውት የነበሩ ወዳጆቹ የትዳር አጋር እንደሚያስፈልገው ይነግሩት ነበረም ለዚህ ደግሞ በአንድ ትልቅ ቤተሰብ ውስጥ እንዲቀላቀል ገፋፉት። በአትሌቲክሱ ዘርፍ እውቅ ከሆነው ቤተሰብ ከበቀለችው እጅጋየሁ ዲባባ ጋር አስተዋወቁት። ላንተ የምትገባ የተከበረ ቤተሰብ ልጅ፣ ዝነኛ አትሌት ብለው ወዳጆቹ ገፋፉት። በሀገራችን የታወቀ ተወዳጅ ድምፃዊ፣ ተግባቢ፣ መልካም ሰው ነው፣ ላንቺ የሚገባው ቀመር ነው ሲሉም ለእሷም አስገነዘቡም። ቀስ በቀስ ሁለቱ መግባባታቸውን ቀጠሉ። ወዳጅነታቸው ጠነከረም። በመጨረሻም በወጉ በባህሉ መሰረት የሚገባውን አድርጎ በቆጅ የሚኖሩ ዘመዶቿን ሁሉ አስፈቅዶ አቶ ዲባባን ደግሞ በክብር ጠይቆ ወደ ትዳሩ ዓለም በጋራ ተቀላቀሉም። የመጀመሪያዎቹ ጊዜያት ለኔ እጅግ ከባድ ነበሩ ይላል ቀመር። ምክንያቱ ደግሞ ለረጅም ዓመታት የኖርኩበት የሙዚቃ ህይወት ያስለመደኝ አኗኗሬ ከሷ የአትሌቲክስ አኗኗር ጋር አልተገጣጠመም ነበር ይላል። የእንቅልፍ ሰዓታችን ተቃራኒ ነበር፣ አመጋገባችን አይጣጣምም፣ ባህሪያችንም እንደዛው። ቀስ በቀስ ግን እየተግባባን ጠባያችንን እየተለማመድን ወደ መልካም ነገር መተናል ሲል ይናገራል። የዲባባን ቤተሰብ አስቀድሜ የማደንቀውናም የምወደው ቤተሰብ ቢሆንም በትዳር ግን እንተሳሰራለን ብዬም አስቤው ግን አላውቅም ይላል የዲባባ ቤተሰብ ቁርጠኛና ላመነበት ነገር ታትሮ የሚሰራ እጅግ አስደናቂ ቤተሰብ ነው ሲል ይናገራል። አሁን ታዲያ ከእጅጋየሁ ጋር አንዲት ሴትና አንድ ወንድ በጠቅላላው ሁለት ልጆችም በመውለድ ቀደም ብሎ ከወለዳቸው ልጆቹ ጋር ተደምረው የአምስት ልጆች አባት መሆን ችሏል። አትሌቷና ድምፃዊው በጋራ ያፈሯቸው ልጆቻቸው በእድሜያቸው ገና ታዳጊ ቢሆኑም እንኳን እጅግ ቀልጣፋም፣ አማርኛና ኦሮምኛን ጨምሮ እስከ አራት ቋንቋዎች አቀላጥፈው የሚናገሩ በሀገራቸው የሚኮሩ ልጆችም ናቸው። እጅጋየሁ ምንም እንኳን ከሷ በኋላ እንደመጡት እንደ ጥሩነሽና ገንዘቤ የደል ታሪኮቿ በተደጋጋሚ ውጤት ላይ ባይታጀቡም በረጅም ርቀት በ3000 በ5000፣ 10000 ሜትር በአገር አቋራጭና በማራቶን ተጠቃሽ ውጤቶችን በዓለም አቀፍ ደረጃ ለማስመዝገብ ችላለች። አትሌት እጅጋየሁ ዲባባ እንደ ኤሮፓያን አቆጣጠር ከ2008 ዓ.ም በኋላ ቀድመን የጠቀስናቸው ልጆችናት ስትሆን በኢንተርናሽናል ውድድሮች ላይ የመካፈል ቦታዋን ቀስ በቀስ ስለታናናሽ እህቶቿ የለቀቀች ቢመስልም ታዲያም ከውድድር መራቋም እንዳለ ሆኖ አሁን ላይ ግን ያላት ቁመና ሩጫውንና ሞዴሊንጉን አጣምራ ያዘች እስኪመስል በመልካም መንገድ ሰውነቷን ጠብቃ እየኖረች ትገኛለች። በዲባባ ቤተሰብ ውስጥ የማይረሳ ታሪክ እንንገራችሁ። በ2005 ዓ ም ኢትዮጵያውያን አትሌቶቻችን በሄልንስኪው የዓለም ሻምፒዮና ከአንደኛ እስከ ሶስተኛ ድል ያደረጉበት ጊዜ ነበረ። በውድድሩ በ5000 ሜትር ጀግኒ ጥሩነሽ ዲባባ ወርቁን፣ ሌላኛዋ ጀግና መሰረት ደፋር የብር ሜዳሊያውን፣ እንዲሁም እጅጋየሁ ደግሞ የነሐስ ሜዳሊያ አሸናፊነትን ጠቅልለ በመውሰድ ዓለምን ያስደመሙበት ታሪክ ነበረም። የዲባባ ልጆች ከጀግኗ መሰረት ደፋር ጋር የፈጠሩት ጥምረትም ልዩና የማይረሳ ሆኖ በታሪክ የተመዘገበ ነው። በዲባባ ቤተሰብ ውስጥ ስኬታ የማይሆኑ አምስት ኢትዮጵያን እህትማማቾች ተብለው ባለም አቀፍ ደረጃ የሚታወቁ ሲሆን እጅጋየሁ ዲባባ፣ ጥሩነሽ ዲባባ፣ ገንዘቤ ዲባባ፣ አና ዲባባ፣ ሜላት ዲባባ ተብለው የሚጠራሉ። እነዚህ እውቅ ማማቾች ሁሉም በአትሌቲክሱ ዓለም ውስጥ ሲሆኑ ሶስቱ በርካታ አለማቀፍ ውድድሮችን በመወዳደር ሀገራቸውን ያስጠሩ ሲሆን ትንንሾቹ አናና ሜላት ደግሞ በሚቀጥሉት አመታት እንዳክስታቸው ደራርቱ ቱሉና እንደ ታላላቅ እህቶቻቸው ድል በድል ሆነው እንደሚመጡ ይጠበቃል። አና እጅግ ተስፋ የተደረገባት አሁን በዓለም አቀፍ ውድድሮች እየተወዳደረች የምትገኝ ወጣት ስትሆን ሜላት ደግሞ ከአትሌቲክሱ በተጨማሪ በሙዚቃ ወይም በድምፃዊነት እንዲሁም በተወዛዋዥነትና በባህላዊ ዳንሶች ጭምር እጅግ የተሰጣት ታለንትድና ጎበዝ ተማሪ ስለመሆኗም ይነገራል። ዛሬ በመሰናዷችን የቃኝናት ተወዳጁ አትሌት እጅጋየሁ ዲባባ ትናንት መጋቢት 12 ቀን 2017 ዓ.ም የልደት ቀኗ የተከበረ ሲሆን ለዲባባ ቤተሰብ ልዩ የደስታና የሰርፕራይዝ ጊዜ ሆኖ አልፏል። መልካም ልደት ላስደናቂዋ እህቴ እጅጋየሁ ዲባባ ስትል መልካም ምኞቷን የገለጸችው አና ዲባባ ናት ቀንሽ በደስታ፣ በሳቅ፣ በምትወጂው ነገር ሁሉ የተሞላ እንዲሆን በተስፋ እመኝልሻለሁ። እንደዚህ አይነት ብልህ ቆንጆና ጠንካራ ሴት ለመሆን ያሰብሽውን ማንኛውም ነገር ለማሳካት ጥንካሬና ቁርጠኝነት አለሽ። እኔንም ጨምሮ ለብዙዎች አነሳሽነሽ። እህትሽ በመሆኔም ሁሌም ኩራት ይሰማኛል። እጅዬ በዚህ ዓመት የበለጠ ደስታን፣ ስኬትንና አስደናቂ ጀብዶችን የምታደርግበት የምታገኝበትም እንዲሆን እመኝልሻለሁ። እወድሻለሁ በማለት አና ዲባባ መልእክቷን ለእህቷ አስተላልፋለች፣ ለልደቷን ቀን አስመልክቶ ማለት ነው። ይህም ለእህቷ ለእጅጋየሁ ዲባባ የተለየ የደስታ ስሜትን እንደፈጠረ ተነግሯል። የተወደዳችሁና የተከበራችሁ የጎራ ስቱዲዮ ቤተሰቦቻችን፣ ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃችኋለን። በዛሬው ዕለት በዲባባ ቤተሰብ ውስጥ የተወዳጇን እንዲሁም ዝነኛዋን አትሌት የእጅጋየሁ ዲባባን የህይወት ታሪክ በማንሳት የትዳር ህይወቷን እንዲሁም በትናንትና ዕለት የተከበረውን የልደት ቀኗን አስመልክቶ የተከበረበትን መንገድ በተወሰነ መንገድ በማካፈል አለፍ ሲልም እህቷ አናዲባባ ያስተላለፈችውን የልደት መልእክቷን እንዲሁም በአጠቃላይ የቤተሰቡን የሰርፕራይዝ ቀን በእንዲህ ያለ መንገድ ዳሰነው ወደ እናንተ አቀረብን። ከዝግጅታችን በርካታ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋ ነን። በሚቀጥለው ጊዜ ደግሞ በሌሎች መሰናዶዎች ተመልሰን እስክንገናኝ፣ በዚሁ የምሰናበታችሁ ጌታቸው በላይ ነኝ። መልካም ጊዜ ለእናንተ ይሁን።